አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ወደ ቻና ለቤተሰቦች እንደት ነው የሰላም ነኝ አልሐምዱሊላህ በያላችሁበት ሰላም አንድነት ፍቅር እንዳለን ቢድሁን ታዋላችሁ ሁላችሁም ግን ምን ችግር አለው አይከፈልበት አያደክም ደግሞ እንኳን ብትጠፉ አልመሰችልም ነው ስላላችሁ ላይክ ብታደርጉ አሁን እንደው የቱን ያህል ይከፈልበታል የደቂቃ ግማሽ ማሽ ወስደው ላይክ ብታደርጉ ለእኔ ቪዲዮ በምለቅ ሰዓት ደርሳችኋል፣ ለሌሎችም ይደርሳል። ስለዚህ ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ የታችሁ ባዲቃ ሁን እንደምን ችግር ያለው እንግዲህ ዛሬ የመጣሁት ብዙ እህቶቻችን ብዙ ወንድሞቻችን ስራ እያጡ ነውና እስ በመዲናም ያላችሁ በጅዳም ያላችሁ ባለ ስራ ፈልጉ። የሴትም የወንድም ስራ በጀማአችሁ ስራ የተሰማችሁ ኮሜንት ላይ የሚገሩኝ ማለት ነው። ብዙ እህቶቻችን ስራ ፈተው ቁጭ ብለዋል። ብዙ ወንድሞቻችን ባህሩን ተሻግረው መጥተው ብዙ መተው ደግሞ ስራ በማጣፍ እየተሰቃዩ ነው ያሉት፣ እና እሲ ስራ የተሰማችሁ ሹክ ባሉን አላ ስብሃናው ካለ ለእናንተም ደግሞ አጅር ታገኛላችሁ። የተጨነቅ መቼም ገንዘብ መርጃ ብቻ አይደለም ስራ ታስገባቸው ላይ ገንዘብ እንደሰጣቸው ነው የሚቆጠረው። እና መተባበራቸው ጅዳ ያላችሁ የወንድም ሴትም ስራ ፈልጉ። እንዲሁም መካም እንደዚሁ መካ ያላችሁ የወንድም ሴትም ስራ ፈልጉም በጣይፍም ያላችሁ እህት ወንድሞች የወንድም ሴትም ስራ ፈልጉ ማለት ነው። እንዲሁም ደግሞ ደማም ያላችሁ ደማም ያላችሁ እሺ፣ የሴት ስራ ፈልጉ ማለት ነው። በጣም ብዙ እህቶቻችን እየተሰቃዩ ነው። ሰራተው ስራ ፈልጉ ማለት ነው። እንዲሁም ደግሞ መዲና ያላችሁ ወንድሞቻችን ሸር ላይክ፣ ሰብስክራይብ እያደረጋችሁ ስራ ዳጡ። ወንድሞቻችንና እህቶቻችን ስራ እናፈላልግላቸው። አላህ ሱብሐነ ወተዓላ ደግሞ እርዝቃቸውን ይክፈተው ያረብ። እርዝቃቸውን ይክፈትላቸው ያረብ። አላህ ስብሀነ ወተአላ እርዝቁን እሱ ነው የሚያመጣውና፣ የተቸገረውን ሁሉ በህመምም የተቸገረውን በአፍያም የተቸገረውን አላህ ይረዝቃቸው። በሀገርም ላይ ሆኖ ታሞ በህመም መድኃኒት ያጣ አላህ አፍያቸውን ይስጣቸው። እንደዚሁም ደግሞ ለዚሁ ለልፋቱ ኢትዮጵያው ናችሁ፣ አልሳካላችሁ ያላችሁት ወንድሞች አላህ ያሳካላችሁ። ደግሞ ለዚህ ሁላ ዲካሙ አላህ ያሳካላችሁ፣ አላህ ያሳካላችሁ። እና ወዶች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታትን። ምን ቀንነት ምን ችግር አለው? ሰብስክራይብ አድርጉ። እንደው ደግሞ አሁን ዛሬ እቺን የምትመስል ስጋ ጋጥ ጋጥ እያረጋችሁ እንደው ይህችን እየበላችሁ ሰብስክራይብ ታደርጉ ይያችሁ ያልኩት ግዴክ ያው ስጋ ያማራችሁ ነው፣ ፈጥሮ ይካላችሁ ደግሞ ይቅርታ እና እችን ከመስቀል ውስጥ ያደረጋቸው ሰብስክራይብ እንድታደርጉ ነው ማለት ነው አበረታቱኝ እቺን የመሰለ እስኪያ እየመጥች መጭም እንደው ሰብስክራይብ ታታረጉ ማለት የለም እንዲሁም ደግሞ ሽሮና በርበሬ የምትፈልጉ ድህቶች ምርጥ ሽሮና በርበሬ ተዘጋጅላለኝ ጅዳ ይረፋ በርከት ካላችሁ ያኔ ለጅዳ በርከት ያለ ከጠለባችሁ ብዙ የመሻወሪያ ውስጥ ያስጀጣቸው ማለት ነው። ሶስት አራት ትሆናችሁ፣ ለምሳ ለምሳሌ ገንዘብ ያላችሁ በርከት ያለ ተገዛችሁ፣ በሚመጣ ሰዓት ሰዎች ስላች ይመጣ ማለት ነው። ግን ለአንድ ኪሎ የመሻወር ከፍዬ ፋይዳ ያለው በግማሽ ኪሎ የመሻወር ከፍዬ አልችልም። ስለዚህ ምርጥ ሽሮና በርበሬ ቤት ውስጥ ተዘጋጅቷል። ሁላችሁም ደውሉ፣ በዋትሳብ ተይወን ቴሌግራም ቁጥር አስቀምጣለሁ። ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ቅንነት ለራስ ነው። ነገ ኢንሻአላ ትልቅ ዩቱበር ሁኔ ለትንንሾች ዩቱበሮች እንደኔ ሜላቸው ላጡ እነሱን ሸርሸርሸር እያደርኩ እነሱን አበረታታለሁ ኢንሻአላ። እና ሸርሸር እያደረጋቸው አበረታቱኝ። እንዳልኳቸው ስራ የሰማችሁ ዝም አትበሉ። በመድናም በጭዳም ያላችሁ እንዲሁም ደግሞ መኮረና አቡበከር መስጊድ አጠገብ ቤት መከራየት የምትፈልጉ መዳለም ማለት ነው። ምርጥ ቤት፣ ሁሉም ነገር የተፈረሸ የተሟላ ማለት ነው። ፈላጅ አልጋም ሁሉም ነገር ያለው ጥሩ ቤት ነው። መከራየት የምትፈልጉ መዳለም የምትፈልጉ ቁጥር አስቀምጣለሁ ቤቱ መኮረና አቡበከር መስኪድ አጠገብ ነው። በጣም ጥሩ ቤት ነው። ተከራያት የምትፈልጉ ቁጥር አስቀምጥላቸዋል። የጓደኛ ቤት ነው። በጣም አሪፍ ቤት ነው ማለት ነው። መዳለብ የምትፈልጉ ሁሉም ነገር ሙሉ ነው። እናንተ ብቻ ሻንጣቸውን ይዛችሁ መጣችሁ መደበለቅ ነው ማለት ነው። ግቢው በጣም አሪፍ ነው። ሰዎቹም ጥሩ ናቸው። እንደዚህ ከአንዳንድ ቦታውን የሚጨቃጨቋሉ እነዚህ ግን በጣም ጥሩ ሰዎች ናቸው ብለዋል። ኢንኳሪ ቦታ አላየም። ስለዚህ መከራየት የምፈልጉ ቁጥር አስቀምጣለሁ። እንግዲህ ከሙሽሮች እንታላችሁ አህለ ውሳህለም ማለት ነው። ቤቱ የተዘጋጀነው ነው ውዶቼ።